ኢትዮ ቴሌኮም 10 ነጥብ 7 ሚሊዮን የአክሲዮን ድርሻዎችን መሸጡን አስታወቀ። የ10 በመቶ የአክሲዮን ሽያጭን አስመልክቶ ኩባንያው ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። ጋዜጣዊ መግለጫውን ቴዎድሮስ ደሴ ተከታትሎታል። ኢትዮ ቴሌኮም ባለፈው ጥቅምት ወር 2017 ዓ.ም የ10 በመቶ የአክሲዮን ሽያጭ በይፋ ማስጀመሩና ደንበኞችም ሸሩም በቴሌብር መተግበሪያ ሲገዙ መቆየታቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ ገልጸዋል። ዋና ስራ አስፈጻሚዋ ይህ ኩባንያውን የ10 በመቶ የአክሲዮን ሽያጭ አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። የአክሲዮን ሽያጭ ሂደቱ ከጥቅምት 7 2017 ዓ ም ጀምሮ ለ121 ቀናት ሲካሄድ መቆየቱን የገለጹት ዋና ስራ አስፈጻሚዋ በሽያጭ ሂደቱም 47377 ኢትዮጵያውያን ተሳትፎ ማድረጋቸውን ተናግረዋል። የኢትዮ ቴሌኮም የ10 ሽያጭ ዛሬ ላይ በ121 ቀኖ ውስጥ 47377 ኢትዮጵያኖች የተሳተፉበት ፖቴንሻል ኢንቨስተሮች፣ መሸጥ መግዛት የሚችሉ ባለሀብቶችን ፈጥረናል። ለኢትዮ ቴሌኮም ለኢትዮጵያም አንድ ትልቅ ታሪካዊ ምዕራፍ ነው ብዬ አስባለሁ። ለመሸጥ ከታቀደው የ10 በመቶ ድርሻ በ101 ቀናት ውስጥ 10 ነጥብ 7 ሚሊዮን የአክሲዮን ድርሻዎች መሸጣቸውን ዋና ሥራ አስፈጻሚው አስታውቀዋል። የአክሲዮን ሽያጩ 3 ነጥብ 2 ቢሊዮን ብር በዲጂታል መንገድ መሰብሰቡንም ተናግረዋል። የመጀመሪያው ዙር ወደ 43848 ዜጎች ተሳትፈዋል ማለት ነው። በዚህ ሂደት ውስጥ 8 ነጥብ 7 ሚሊዮን አክሲዮኖችን ቡክ አድርገዋል። ስለዚህ የመጀመሪያው ምዕራፍ 2 ነጥብ 6 ቢሊዮን ቡክ ያደረጉበት በሁለተኛው ዙር ማራዘሚያ ካደረግን በኋላ ወደ 3529 ኢንቨስተሮች 1.8 ሚሊዮን ሼሮችን ገዝተዋል። እንደዚሁም በገንዘብ ሲተመን ደግሞ ወደ 571 ሚሊዮን ይሆናል ማለት ነው። በድምሩ 47377 ኢትዮጵያኖች ከኢትዮ ቴሌኮም የ10% ድርሻ ውስጥ ወደ 10.7 ሚሊዮን ሼር በመግዛት 3.2 ቢሊዮን ብር በ121 ቀን ውስጥ ሬዝ ማድረግ የተቻለበት ሂደት ነው ማለት ነው። ይሄ ሁሉም የተከፈለ ነው። 3.2 ቢሊዮኑ ካሽ ከፍለው ነው አክሲዮናቸውን ቡክ ያደረጉት ማለት ነው። መገጠይ ያልተሸጡ ሸሮችን ለመሸጥ የካፒታል ገበያ ባለስልጣን ባስቀመጠው ህግና ደንብ መሰረት ለኢትዮጵያና ትውልደ ኢትዮጵያን ለመሸጥ በዝግጅት ላይ ስለመሆኑ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። ሼር መግዛት የሚፈልጉ አሉ፣ እንደዚሁም ትውልደ ኢትዮጵያኖች ጥያቄ አቅርበዋል። መንግስት በሚሰጠው አቅጣጫ መሰረት የሚቀጥሉትን ሼሮች የምናወጣበትን ሽያጩ የምናወጣበትን ጊዜ የምናሳውቃችሁ ነው የሚሆነው። የ47377 ባለ አክሲዮኖች መብት ተጠብቆ ነው ሌሎቹ የሚሸጡት ማለት ነው። ይህም የካፒታል ገበያ ስርዓትን ከመዘርጋት ከመገንባት ጋ የተያያዘ መተማመንንም መፍጠር ስለሚያስፈልግ ማለት ነው። ለሽያጭ የቀረበው የአንድ አክሲዮን ዋጋ 300 ብር ሲሆን፣ ዝቅተኛ መግዛት የሚቻለው ሸር 33 ነው። ይህም በብር ሲተመን 9900 ብር ነው ተብሏል።